የባቄላ ማስፋት ስራ የዳይመረጭ አረምን በመቆጣጠር የመስክ ምልከታ አድርገናል። ሰፊ ስራ ተሰርቷል። እዛ አካባቢ እንዳያችሁት እንግዲህ ባቄላን ማምረት ካቆማችሁ ከ10 ከ15 ዓመት በላይ እንደሆነ ስትነግሩን ነበር መጀመሪያ ላይ ስንሰራና ያንን ለመቀልበስ አሁን የተሻሻለ ሀሸንጌ የሚባል የባቄላ ዝርያን በማስፋት ስራ እና እንዲሁም በተቀናጀ ዳይመረጭ አረሙን በመቆጣጠር ስራ ስራዎችን እየሰራን እንገኛለን የመስክ ምልከታ ያደረጋችሁትም ያንን ነው። አሁን ከመስክ መልስ ያያችሁትን ደግሞ ውይይት አድርገን ከዚህ በተሻለ መንገድ ለመስራት ወደፊት ምን ማድረግ አለብን፣ ስንሰራ ምን ችግሮች ገጥመውን ነበር የሚለውን ሐሳብ በደንብ ንቅስ አድርጋችሁ አውጥታችሁ ወደፊት ከዚህ የተሻለ ስራዎችን ለመስራት በተለይ ደግሞ ይሄንን አሁን ካመረታችሁ በኋላ ዘሩን እንዴት አድርጋችሁ ወደፊት ማላማት እንዳለባችሁ፣ የዘር ስርዓቱን በምን መንገድ ማስቀጠል እንዳለባችሁ ሰፊ ውይይት እናደርጋለን። ስለዚህ ይህን ውይይት የሚመሩልን ከስሪንቃ ግብርና ምርምር ማዕከል የሰብል እና የሰብል ቁጥጥር ተመራማሪው አቶ አድማሴ ካሳው ይሆናሉ። ከግብርና ደግሞ ከዞን የሰርቶ ማሳያ ባለሙያው ከድር፣ እዚሁ ቀበሌ ላይ ደግሞ ስራዎችን በደንብ ሲሰራ የነበረው ባለሙያ አቶ ተስፋ ያለ እነዚህ ሶስት ሆነን ውይይቱን ይመሩልናል። በደንብ ተወያይተን እንትን እንላለን። ስለዚህ ወደ እነሱ ወስዳችኋለሁ ታወያዩልናላችሁ ማለት ነው። እሺ እናመሰግናለን። አሁንም እንግዶቻችን ሌላ እንግዶች አለ ለስራ ስላለብን እጠር አድርገን ያለውን ችግር መንገር ትችላላችሁ። ምንም አይደለም፣ ያው ሁልጊዜ የምንነጋገረውን ውይይት ቢበዛ ማለት ነው ቢበዛ ሶስት ሰው ሶስት ሰው ነው የሚሆነው መደጋገም አይቻልም። እንደው አስፈላጊ ነው ያለ ሰው ደግሞ ልንጨምር እንችላለን አይተን ማለት ነው መጀመር ትችላላችሁ በጣም ቆንጆ ነው ብዬ ነው የምገምተው። ለምን ያላችሁ እንደሆነ እኔ ብዙ አመትም አይቼዋለሁኝ፣ የዘንድሮው ግን ለየት ይላል። እዚህ ቦታ ላይ ግን ከመነሻው እስከ መጨረሻው ድረስ አንዳንድ ነገሮችን ዘር ለማራማት እንፈልግ ከዚህ ተጎራ በላይ የዘራ ነው ባቄላ ሸንጌ የሚባለውና ሌላውን ዝርያ አንድ መሬት ላይ ዘርቼዋለሁኝ። አሸንጌ አሁን ብንወጣ አንድም ሰው አይታይም። ቁመቱ ማለት ነው አያያዙም በጣም ኃይል ያለው ነው። እፍሬም ላይ ሌላውን ታመጣጥነው። ይሄ አሸንጌ ዝርያ ለወደፊት ምርቱን ወይም ምርታማነቱን ለማንኛውም ገበሬ እንዲራባ ብዬ ነው እኔ የምገምተው። ለማንኛውም እዚህ ላይ በጣም ነው የማደንቀው። ተፍሬነቱም የባቄላ መወደሉ ያ በጣም ቆንጆ ነው ብዬ ነው። እኔ እዚህ ላይ ጨርሳለሁ። እሺ፣ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ባዕላ ስሪንቃ ምርምርም በጣም ከምንም በላይ አመሰግናለሁ። መጀመሪያ ይሄ ከገበሬው እጅ በጣም አምልጦ የነበረ አዝመራ ባቄላ፣ አተር፣ ምስር ነበሩ። እነዚህን ወደ ገበሬው እጅ ለመዶል እግል ባለገበት ባዕላ ምርምር ስሪንቃን በጣም አመሰግናለሁኝ። በመቀጠል አሁን አሸንጌ ዝርያ ሁለት ሶስት ጊዜ ያየነው ዳይመረጭን ተቋቁሞ ዳይመረጩን አጠፋው ሳይሆን ተቋቁሞ ወደ ምርታማነት እየሞከረልን ምርታማ ልንሆን ነው የሚለውን እሳቤ እያሰብን ነው። አሁን እጃችን እየገባ ነው። እኛ ግን ለማመዛዘን ለገበሬው ወልቄ የምትባል ዝርያም ሰጣችሁን ነበር። እሷን ሞክረናል ነበር። አኮንም እሷ ለእኛ ገር ማህናት ብሯ በጣም አብራለች እግሩ ማለት ነው። ግን ፍሬ ነገር የላትም እሷ። ወደኛ ሀገር አኮም ዝርያውን ስንመ አሸንጌ በጣም ለገበሬው አስፈላጊ ነው። ሁሉም እንዲዳረስ እኛም እናንተም ትግል አድርገን ለወደፊት ምርታማ እንድንሆን እላለሁኝ። አመሰግናለሁ። እኔ አሊሙስ እባላለሁኝ። ዘንድሮ እኔ በጣም አምና ላይ በጣም እንደዚህ አይነት ክትትል አልተደረገም ነበረ። በጣም እኔም የማማረር እንትንትብዬ ነበር። አምናም ዘርቻለሁኝ። ዘንድሮ እናርማሴ ምንም ምንም ታይገድባቸው ሰዓታቸውን ገለው እናንት ብለው በርጭት ተባብረውናል። በማንኛውም ነገር ተባብረውን እኛም ያለውን እየታገልን እስካሁን፣ በጣም አረሙ ከባድ ነው በውስጡ አንወጣ ክትትል አድርገን የአቀንጭር አረምን በማረም የመረጭን በማረም እስካሁን እዚህ ደረጃ ላይ አድርሰነዋል። እነሱም እኛም በመከሳሰላቸው በጣም እናመሰግናለን። ለወደፊት የሚቀጥሉበት አሁን ወራ በላይ ዘርቻለሁ አሸንጌ ካሁ የተረፈ ማለት ነው። በጣም የተለየ ነው አላ ያን ቅዝቀዜ ሰላም አድርጎ ያብላን እንጂ የተለየ ነው። በጣም በጣም የሚመሰገን ነው። እኔ በበኩል አመሰግናለሁ። እሺ ተተፈቀደ ያለኝ አመሰግናለሁ። አሊሙ ነው ስሜ። አሁን ይሄ ምርምር አሸንጌ የሚባል ባቄላ እኔ በጣም ስሪንቃን ታላመሰግነው አላልፍም። የኛ ገር ባያል አሁን ማሳችን ወጥቶ ነበር፣ ሰው ዲበላ ተባለ ከአማራ ክልል ሊወጣ ትንሽ ቀርቶን ነበር ግን ይህን ሶስት አመት ይህ ድርጅት መጥቶ ይህንን ባቄላ ሰጠን። እስካሁን ድረስ አሁን ሽሮም እየበላን ነው፣ ማንኛውንም እያደረግን ነው። ባቄላው ምንም ችግር የለበትም። ስለዚህ የእኛም ክትትልም ትንሽ ሊያንስብን ይችላል። ገበሬውም አሁን ወደፊት እንማር አረም ላይ አሁን ጎን ለጎን ያለው መሬት እንዴት ያለ ሰብል ይዞ ያልታረመ መሬት ደሞ አሁን ተዳክሞብናል። ለምንድነው የእኛም ችግር አለብን። የእኛንም ችግር ጠፈፍ እያደረግን እያነሳን መህድ ያለብን ስለዚህ፣ እነሱ ችግር የለባቸውም። የደመረጩንም ማዳከሚያ በደህና እየሰጡልን ነው። ስለዚህ ወደፊት ይሄ ድርጅት ይቀጥል። ገበሬውን አሁን ምርታማ ለማድረግ ስለተፈለገ ምርታማ አርጋችሁናል። ካላመሰግን አላልፍም። እጨርሻለሁ። አሁን ተተመሰገለኛ አመሰግናለሁኝ። ይሄ ነገር ሁለት ሶስት ዓመት ሆኖ ተተጀመረ። ነገር ግን የዘንድሮ የተለየ ነው። የዘንድሮ የተለየ በመሆኑ አንደኛ የባለሙያ ክትትል አለ፣ ሁለተኛ የገበሬ ክትትል አለ። ግን ያውም ሆኖ ዳይመረጩ በጣም እየተጋገለን ነው። ያን ቢታገለን ደግሞ እኛ አሁን ተፈጥሮውም ተጨምሮ ቢተጋገልም ጣይ መቁረጥም አለ። በዛ በአንድ በኩል አሁን ሳሳ ያለችው መሬት ትንሽ ቆረጥ አርጓታል ያው እንደምታዩት። እና ስለዚህ በጣም እናመሰግናለን። ደህና ሆኖልናል። ለማለፍ ፈልጌ ነው። በተረፈ ግን አምና እኔ ዘርቻለሁ። ሁለተኛ አመት ሄዶ ዘንድሮ አምና ያሸኩት ለባለሙያም አይቶ ገዝቶኛል፣ ሽጫለሁ። እንደገና ለአርሶ አደር ደግሞ ቢያንስ አራት አምስት የሚሆኑ ለነዛ ሰዎች ሽጫለሁ። ለማለፍ ፈልጌ ነው። አመሰግናለሁ። ጨርሻለሁ። ዩቲዩቦቹ ጋር አንድ ላይ ነው የተደረገው። መጨረሻ ትተገልላለህ። እሺ ሰላም ናችሁ። ካንዳንዶቻችሁ ጋር እንተዋወቃለን። በስልጠናውም በስራውም ከእሳቸው ጋር በተለይ በድርጊቱም በተግበረም እንተዋወቃለን። አወል ማህመድ ነው ባለው። ደሴ አካባቢ ለስልጠና የመጣችሁ ታቁኛላችሁ ብዬ አስባለሁ። ከዝርያ አኳያ ዳይመረጩ ጋር ተያይዞ አድማሴ፣ ከበሽታው ጋር ተያይዞ አድማሴ፣ ከዝርያዎቹ ጋር ተያይዞ ደግሞ እስቲ እኔ አንድ ሁለት ቅድም ስለወልቂም ስለተነሳ ነው የሆነ ነገር ልበልላችሁ አይሆንም የሚል ነገር ተነስቷል። እውነት ነው ወልቂ የሚባለው ዝርያ በጥቁር አፈር ላይ ውሃ ለሚቋጥር ብቻ ተብሎ ነው የተመከረው። ለነ ከድር ስንሰጣቸው 50 ኪሎ ባለፈው ስንሰጣቸው ለእንደዛ አይነት አፈር ታስቦ ነው እንጂ አሁን ዚ ያለው ለምናየው መሬት ወልቂ አይመከርም። ምን ውጤታማም አይደለም፣ ፍሬያማም አይደለም። ይሄ እንደምታዩት ውሃ የሚያንጣፍፍ ነው። ውሃ ለሚያንጣፍፍ ደግሞ ይሄው እንደምታዩት አሸንጌ አሸንጌ ሁለት ጥቅም ነው ያለው አንደኛ ቅድም አድማስ ይጠቅሶላችኋል። ዳይመረጭን ተቋቁሞ ዳይመረጩ ራሱ ላይ ተጣብቆም ምርት ይሰጣል። የእናንተ ዝርያ እንደምታውቁት ነው ድርቅ ብሎ ነው የሚቀረው። ምንም ከዛ በኋላ አይሄድም። ከአበባ በኋላ አምብ አያወጣም። ደርቆ ነው የሚቀረው። ይሄ ዝርያ ግን ተጣብቆትም ምርት ይሰጣል። እንግዲህ እቺ ገንጥዬ ነው ያመጣሁት። አንድ ዝርያ ተዘርታ የእሷ ግንጣይ ነው። እዚህ ግንጣይ ላይ ቅድም እየቆጠርኩ ነበር ወደ አርባ ስምንት አርባ ስምንት አምብ እያንዳንዱ ቅድም እየተነገራችሁ ነበር ከአንድ አንብ ውስጥ ሁለት ፍሬ በትንሹ አለ እንኳን ቢባል ምን ያህል ሊሆን እንደሚችል አስቡት። ምን ያህል አንድ ልጅ አሁን ይሄን በቃ አብልቶ ማዋል ይችላል። እና ዳይመረጩ መከላከል ብቻ ሳይሆን ምርታማነቱንም አብሮ መውሰድ ይቻላል። በተለይ ችግሩ ለሌለበትም ውሃ ለሚያንጣፍፍ መሬትም መሆን ይችላል ማለት ነው። ነገር ግን ይህንን ያንን አስበን ስንወስድ ምንም አይነት የዳይ መረጭ ችግር ወደሌለበት ቦታ ዘሩን ስንወስድ ጥንቃቄ ደግሞ ማድረግ አለብን። ምክንያቱም ችግሩ ካለበት ቦታ ወደሌለበት ቦታ በዘሩ አማካኝነት ይዘን ነው ስለምንሄድ የዳይ መረጩን ዘር እሱንም፣ ጥንቃቄ ማድረግ አለባችሁ ለማለት ያህል ነው። ምናልባት ከዝርዮቹ አኳያ በዚህ መልክ ግንዛቤውን እንድንወስድ ነው። ከዛ ባሻገር ምናልባት ከዳይ መረጩ ከባቄላ ብቻ ሳይሆን እንደ ስሪንቃ ግብርና ምርምር ማዕከል ሶስት ዞኖቹን አካሎ ይሰራል። ሰሜን ወሎም፣ ደቡብ ወሎም እና የኦሮሞ ብሔረሰብ ዞን ላይ እንደየ አካባቢያቸው አየር ንብረት የተስማሚ የሆኑ ዝርያ ቴክኖሎጂ እያወጣ ነው። ከእናንተ ከባቄላም ባሻገር በስንዴም መጠየቅ ትችላላችሁ፣ በጤፍት መጠየቅ ትችላላችሁ። በርካታ ቴክኖሎጂዎች አሉ፣ በጣም በእኛ ማዕከል የተለቀቁ። ከዛ ባሻገር ደግሞ አሁን በቅርቡ ደግሞ ወረሉ ግብርና ምርምር ማዕከል መጥቷል። የወረሉ ግብርና ምርምር ማዕከል ልዩነታችን አንድ ነው፣ ስራችን ልዩነቱ የፌዴራል መንግስት እነሱ የሚያስተዳድረው፣ የኛ የክልሉ መንግስት ነው የሚያስተዳድረው። እነሱ ጋር የገንዘቡም አቅሙም ጠንካራ ናቸው። አሁንኛ የማንደርስባቸው ቦታዎች እነሱ እንትን። ግን ስራችን አንድ ነው፣ ምርምር ነው። የነሱ ምርምር ነው፣ የኛ ምርምር ነው። ድንበር የለውም፣ ምርምር ድንበር የለውም፣ ብሔርም አይጠይቅም፣ ፖለቲካም የለውም፣ ምርምር ብቻ። ምርምሩም ደግሞ ምንድን ነው? አርሶ አደሩን ችግር ፈቺ የሆኑ ቴክኖሎጂዎች አውጥቶ ማድረስ ነው። ስለዚህ እንደ ስሪንቃ ብቻ ሳይሆን እንደ ወረሉ ግብርና ምርምር ማዕከልም በቀጣይ በሰፊው በተለያዩ ነገሮች እንመጣለን ለማለት ያህል ነው። ታንክ ዩ አቶ ደሳሌኝ። በዚህ አጋጣሚ እንደውም ተዋውቁም ደሱ በዚህ አጋጣሚ የወረሉ ግብርና ምርምር ማዕከል ዳይሬክተር ነው። እሱንም በዛው ተዋወቁና ሊሰሩትንም ነገር ማስተዋወቅ። እሺ፣ አመሰግናለሁ። እንዴት አደራችሁ? ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። ያው የወሬሉ ግብርና ምርምር ማዕከል ገና አዲስ ማዕከል ነው። የተለያዩ ስራዎችን እዛው አካባቢ ወሬሉ አካባቢ ላይ ነው ለጊዜው እየሰራ ነው ያለ ነው። ወሬሉ ጃማ ለገሂዳ እንዲህ እንዲህ አካባቢ ነው እየሰራን ያለ ነው። በቀጣይ ግን ያው ወደዚህ ወደ ደሴ ዙሪያ መምጣታችን አይቀርም። በርግጥ በዚህ አመትም የጀመርነው ስራ አለ፣ በመኖ ነው። ቀበሌው ማን እንደሚባል አላውቅም። ኤፍቲሲ ታች ወንዙ አካባቢ በስተግራ መኖ ለ የመኖ ሙከራዎችን እዛ ላይ እያደረግን ያለ ነው። ከሱ አልፈን ቃሉ ደሴ አካባቢ ላይም የአትክልትና ፍራፍሬ ስራዎች ይኖሩናል፣ እየሰራን ያለ ነው። እና ምን ልላችሁ ነው እንግዲህ እናወልጋሁንን እናወል የሞከሯቸው የተለያዩ ስራዎችም ካሉ እኛም እያሰፋን በቀጣይ እንሰራለን ብዬ ያስባለው፣ እንዳለው ነው የእኛ ምርምር ማዕከል ነው፣ ለማገዝ ነው የመጣ ነው። እነሱ ሰርተው ያሳዩትን እኛም ደግሞ አዲስ የምንሰራውም የምናሻሽለውም ካለ እነሱ የሰሩትን ይዘን ወደፊት እንሄዳለን፣ በጋራ እንሰራለን ለማለት ነው። አመሰግናለሁ። በአጋጣሚ አመሰግናል አሁን የወረዳ የሰርቶ ማሳያ የዞንም ሰርቶ ማሳያ ባለሙያዎች አሉ። አሁን ምንድን ነው ላችሁ የምን ስራዎችን እንዴት ነው ማስቀጠል ያለብን? ነው እኔ ነኝ እንትን የምሩ እናንተ ሀሳቡን ልወስዱ ትችላላችሁ። ከዛ ወደ መደምደሚያው እየሄድን ስለሆነ ማለት ነው እነሱ ይናገራሉ። መጨረሻ ላይ ግን አንድ ነገር ከአምናው ዘንድሮ የተሻለበት ምክንያት ምን እንደሆነም አልነገራችሁም። አምና ታስታውሱ እንደሆነ የአምናው ክላስተር ላይ በጣም ገኖብን ነበር ዳይመረጩ አይደል እንዴ የዛን ጊዜ የተቀናጀ የሚባለውን እኛ ያልነውን ቴክኖሎጂውን ወይም ምክረ ሀሳቡን አንዱን ስተነው እኮ ምንድ ነው ርጭት አላካሄድንም ያኔ ርጭት እርጭት ልናካሄድ ስንመጣ እንዳለ አብቧል ሁሉም አብቦ ርጭት አይካሄድም ምክንያቱም ጸራረም እኮ ነው የምንረጨው አይመርጠው የሚባለውን ነው ግን ዝቅተኛ መጠን ስለሆነ ነው አሁን በጠቅላላ አሁን ከዘር በፊት እንደዚህ እንዳንድ አስቸጋሪ አረሞች ይህን ጸረ አረም ስንጠቀም ከአንድ ሊትር እስከ ሁለት ሊትር እንደየምንረጨው እጽዋት ይወሰናል። ይቺ ግን ዜሮ ነጥብ ሶስት ናት። የአንድ ሊትር አንድ ሶስተኛ ራሱ አትሞላም ማለት ነው የምንረጫት ማለት ነው። ያችን ብኮን ጉዳት ስለምታደርስ እንደውም ስንረጭ፣ የዚህን ክላስተር የረጨልን መሐምር ነው ላመሰግነው ፈልጋለሁ። የሁሉንም አንድ ሰው እንዲሆን ርጭ ስንረጭ አንድ የመርጫ መሳሪያ ይሄ ነው፣ በጃችን ይዘው እንዲህ እንዲህ ስናደርግ ከዚህ አለ ናፍሳ ቁሞ እንትኑ ማለት ነው። ወደዚህ አምሳ ሴንቲ ወደዚህ አምሳ ሴንቲ፣ አንድ ሜትር ስፋት ይሸፍናል ብለን እናስባለን። የሰው ልጅ የሚራመደው አንድ እርምጃ አንድ ሜትር ነው ብለን እናስባለን። አንድ ሜትር እርምጃዋ ይችን አንድ ሜትር ደግሞ በአንድ ሰከንድ ቢራመድ ነው። የርጭት ወይም ካሊብሬሽን ነው። የርጭታችን ራሱ አካሄድ ቆም ብለን ከረጨ ነው፣ ስናሰለጥንም ሊያቃጥለው ይችላል፣ ያቃጥለዋል። ኩታበር ላይ ገጥሞናል ብያቸዋል አ ሰርቶ ማሳያ ላይ እዛው ቆም ብሎ የተረጨው ላይ እንዳለ ተቃጥሏል። ስለዚህ አንድ ሰው አንድ ሜትር እርምጃን በአንድ ሰከንድ አንድ ሜትር ስፋት አድርጎ መርጨት አለበት ፍጥነቱን። ይሄ ማለት ምንድናት? አንድ አንድ ሰው በአንድ ሰከንድ አንድ ሜትር ኩብ አንድ ሜትር ካሬ መርጨት አለበት የሚል ነው። ስለዚህ አምና ርጭት ስላላደረግነ አረሙ ገኖ ነበር፣ አይታችሁታል። እንደዛም ሆኖ በጣም ጎበዝ ገበሬዎች አግኝተዋልም። አንዳንዶችም ያችን የዘሯትንም የያዙበት ሁኔታ አለ። እንደገና የፊተኛው ዓመት ደግሞ ስናይ ደግሞ እነ አሊሚራው ጋር የሰራነው ደግሞ በአግባቡ ረጭተናል። ደግሞ ያኔ እንደውም በሳምንት ልዩነት አበባው ስላልደረሰ ሁለት ጊዜ ረጭተናል። አሊሚራውም በጣም ተከታትሎም አርሞታል አይደል እንዴ? እና ጥሩ ነው ብዬ ነው የማስበው። እና ከአምና የተለየበት ሁኔታ ይሄ ነው። ሁለተኛ አምና ላይ እኔ ላመሰግን የምፈልገው ቀበሌው የሰጠነውን ዘር ሰብስቧል። አሁንም ጸሐፊ ያለው ሰብሳቢ ያለው የክላስተሩ አለ። ለአምስት ሄክታር የሰጠነው ዘር አለ። በተጨማሪም ወልቂም ሰተናል ሌላ መሬት ብለን ማለት ነው። ያን ተረክባችኋል።